ቢያንስ እንኳን ቢያንኮራፋ ምራ ቢያንስ እንኳን ማለት ነው። ቦታም ቀይረሽ ካልሆንም ከሆነ መቀየር የለም። በር ተዘግቶ ማለት ነው። አንድ ላይ ሆናችሁ ከዛ ሁሌ እየለቀቀ ቤቱ ምን ያክል ደም። አረ በእግዚአብሔር ሄደን ተይኝ፣ እን ሆናለሻ። አረ ተይኝ። እኔ መጀመሪያውንም ሶፋ ላይ ነው የምትተኛው። ከዛም ግን ቢሆንም ባይሆንም ሶፋ ላይ ነው የምትተኛው። ለምን ሶፋ ላይ እንቅልፍ ይወስድሻል? እኔ ከምንድነው ከአልጋ ላይ ከተኛሁበት ቀን ሚበልጠው በጣም ነው እኔ ሶፋ በደረ ነው

አለሁ እግዚአብሔር ይመስገን ደህና ነኝ። ቲጂዬ እንዴት ነሽ? ደህና ነሽ ወይ? አሁንማ መጣሁኝ በቃ ከእናንተ ጋር ነው የማወራው።

እንደ እኔ ራሱ ያለ አለ በየቦታ አይደለም። ያው ቲክቶክ መጣው ዛሬ ሰላም አብረሽ ሌላ ሰው መሰልኩ ኮ አይደለ? ትን አድግ እኮ ነው። በፊት ድሮ ልጅ ነበር፣ ካሁን ደሞ ትልቅ ሰው ሆንኩ። ለዛ ነው ሌላ ሰው የመሰልኩ። ሰው ያው ሲያድግ ሌላ ሰው ይመስላል አይደለ? ተሳሳትኩ። ቤቲ እንዴት ነህ? ደህና ነህ?

ችግር የለም ፀጉሩ ሲፈታ ወደ ራሱ ይመለሳለሁ። አንዬ የኔ እናት እንዴት ነሽ? ደህና ነሽ ወይ? አለው ቤቲ እግዚአብሔር ይመስገን ደህና ነኝ አለው። ስራ እንዴት ነው? ሁሉ ሰላም? የት ሆናችሁ ነው? እዚህ ናችሁ? አዲስ አበባ ከአዲስ አበባ እና ከቡታ ጀራ የትኛው ይሻላል? ምረጪ። መምረጥ አይቻልም። ሁሉም የራሱ የሆነ ኳሊቲ አለው። ሁሉም የራሱ ደስ የሚል ነገር አለ። ሁለቱም የየራሳቸው እዚህ ጋር ይሄኛውን እዚህ ጋር ደግሞ ይሄኛውን ደስ የሚል ነገር አላቸው። መምረጥ አልችልም።

የማን አድናቂ ነሽ? በምንድን ነው የአድናቂ ሆኖ ነው ማለት? የማን አድናቂ ነሽ? በምን በምንድን ነው? እሺ በምን እንደሆነ ንገሩኝና ልመልስላችሁ። ቤኪ ላስገባሁ

ትንሽ ኮኔክሽን ያስቸግራል። ቀይ እያበራብህ ነው። አለው አለው ሁሉ ሰላም። በጣም አምሮብሽ። ኔትወርክ ያስቸግራል። አዲስ እንትን ያምራል ማርያም የማይሰማው እንደ ሄሉ አሁን ወጥቻለሁ። አሁን ይሰማል። አምሮ ብሻል እያልክሸ አልስኛል እንትን እኮ ነው ምንድን ነው፣ እኔ ጋር ታውራ አንተ ጋር አይሰማ። ምን ብዬሽ ነበረ?